አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለንበት ዘመን ሴቶች ዘንድ ትልቅ ፈተና ሆኖ ያለው ነገር መራቆት ነው። ይህ መራቆት ሙስሊም ሴቶችም ዘንድ እምናይበት ሁኔታ አለ። ደረጃው ይነስም ይብዛ በዚህ ፈተና ሲፈተኑ እናስተውላለን። በዚህ ዘመን ያሉ ሴቶች ካለፈው ዘመን

በምታደርገው ጨዋታ እያወሩ ሳለ አንድ ነገር በጣም አሳስቧት ትነግራታለች። እርሱም ምንድነው? በህይወት እያለች ሳይሆን ከሞተች በኋላ በህይወቷ ሳይሆን ከሞተች በኋላ ስላለው ጉዳይ ትጠይቃታለች። አይደለም፣ በህይወት እያለች መሸፈንና መሰተር ከመራቆት መራቅን ማሰብ ይቅር እና ከሞተች በኋላ ያላት ሁኔታ አሳሰባት። እንግዲህ ከሞተች በኋላ መሸፈን የሚለው ሐሳብ እንዴት ነው ሊሸፈን የሚችለው? ልጋለጥ እችላለሁ። ወደ ቀብር ሲወስዱኝ የከፈኑ ሁኔታ ልጋለጥ እችላለሁ የሚል ሐሳብ ውስጧ አድሮ አስማን አስጨንቋት እኮ ነው። አስጨንቋት አስማን ቢንቱ ዑመይስን ታማክራታለች። ይሄ ከሞተች በኋላ ነው። በላህ አለይኩ በህይወት እያሉ ራሳቸው መሸፈን በሚችሉበት አቅም ላይ እያሉ ምን ያህል

በዛ በከባድ ቀን ራሱ ያሳሰባት ነገር ምንድን ነው? ሰው እንዴት አንድ ሰው የሌላውን ሰው አውራ አፍረተገላ እያየ እንዴት ይቀሰቀሳል? በጣም ከባድ ነው ሁኔታው ብላ አውስታለች። ይሄ ምን ያህል ይሄን ጉዳይ ከበድ አድርገው እንደሚያዩትን የሚያሳየው ነብይ ሰለላሁ ዐለይሂ ወሰለም ሁኔታውን ገለጹላት። ጉዳዩ ወመል ቂያማ ጉዳይ አይደለም አንድ ሰው የሌላን ሰው አፍረተ ገላ ላይቀርና በነፍሱ ሁኔታ ወይም ደግሞ በሰዓቱ በየውም ቂያማ ሁኔታ በጣም ስለሚወጠርና ጉዳዩ ከበድ ያለ ስለሆነ ይህን ሰዎች ትልቅ ቦታ አይሰጡትም፣ ትኩረት አይሰጡትም፣ በማለት ነብዩ ሰለላሁ ዐለይሂ ወሰለም ገልጸውላታል። ከነዚህ ከሁለት አርአዮቻችን ሴቶች አርአይ አድርገው ሊከተሉ ከሚገባቸው ሁለት ትላልቅ እንስቶች የምንወስደው ነገር መሸፈን የሚባለው ነገር ሀያ የሚባለው ነገር የሴት ልጅ ትልቁ መገለጫዋ መለያዋ ነገርና አጥብቃ ልትይዘው በጣም ሊያሳስባት በተለይ በህይወት እያለች እነዚህ ሰዎች የውል ቂያማና እነሱ ካለፉ በኋላ በሌላ ዓለም ላይ ነው እነሱ ወደ ሌላ ዓለም ተሸጋግረው የሚፈጠረውን ነገር ነው ያሳሰባቸው። እኛስ እኛ ሴት እህቶች ምን ያህል በህይወት እያለን ማድረግ እየቻለን ራሳችንን በሂጃብ መሸፈን አላህ Subhanahu Wa Ta'ala ባስቀመጠው ድንጋጌ መሰረት ራሳችንን መሸፈንና ከመራቆት ከርቃንነት ከመራቆት መራቅን የሚለውን ሁኔታ ምን ያህል እየተገበርነው ነው የሚለውን ወደ ራሳችን ጥያቄ አድርገን እንድንወስደውና ራሳችን እንድናስተካክል ነው አላህ ሱብሓነሁ ወተዓላ። ሙስሊም ሴቶችን አላህ ያስተካክላቸው፣ ወደ ሒጃብም አላህ ሱብሓነሁ ወተዓላ ይመልሳቸው። ሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።